አሰላም አሰላሙ አለይኩም ወረህመቱላሂ ወበረካቱ የተከበራቸው የቻናል ቤተሰቦች እንዴት ናችሁ? ያላችሁበት የአላህ እዝነት ራመ ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ከዩቲዩብ ላይ እንዴት ቀለም ወይም ብሎክ ያደረግናቸውን ሰዎች ለማውጣትና በር ለማስገባት እንዴት እንደሆነ አሳያችኋለሁ። አብራቸው ወ ተከታተል ማለት ነው። ይው ቀጥታ ክሮም ላይ ሄዳለሁ። እዛዝ ላይ ዩቲዩብ ስቱዲዮ ብዬ እጽፋለሁ በዩቲዩብ ስቱዲዮ። ከዛም እንደዚህ ሶስት አማራጮች አሉኝ። ይህንን ቻናል አለሁኝ። ከዛም ይሄው እዚህ ላይ ቪዲዮ እንትን ወደ ታች ነው የሚሄደው። ቀለም ለማንሳት ስለሆነ ቀለም ለማንሳት ዝች ያለችው ሴቲንግ እጫናለሁ። ሴቲንግ ከተጫንኩ በኋላ እዚህ ላይ ኮሚኒቲ ሞደርኔሽን የሚለውን ይህን ላ ይሄን ኮሚኒቲ ሞደርኔሽን የሚለውን እጫ ነው አለው ማለት ነው። እንደገና ላሳያችሁ ይሄ ሴቲንግ፣ ከዛ ይሄው ኮሚኒቲ ሞደርኔሽን የሚለውን እንደዚህ እጫ ነው አለው ከዛ ስጫ ነው እንደዚህ መጣልኝ። ከዛ ዚህ ላይ ይሄን ይቻናል። አያችሁታ ቀለም የተቀቡ ሰዎች እንዳለ መጡ እንደዚህ ሆኖ። ከዛ አሁን ብሎክ የሚሆኑት እንደዚህ ይመጣሉ። እኔ ብሎክ ያረኩት የለኝም። ቀጥታ እችን የክሷን እንደዚህ ያደርግና አጠፋዋለው ማለት ነው። ቀለም ያቀባቸውን ሰዎች አያቸዋ፣ እዛ እንደዚህ እያደረግን ወይም ደግሞ ሁሉንም ባንድ ላይ ማጥፋት ትችላላችሁ ማለት ነው። ሁሉንም በአንድ ላይም ማጥፋት ትችላላችሁ እንደዚህ ያረጋችሁ እንግዲህ፣ እንደዚህ እንደዚህ እያረግን ቀለም ያላቸውን ሰዎች በሙሉ ማጥፋት ትችላላችሁ ማለት ነው። ውዶች እና ቪዲዮ ደስ ካላችሁ ላይክ ሼር በማድረግ ደስ ይሆኑኝ። ደስ ካላላችሁ ደግሞ ዲስላይክ በቃ ደስ ያላችሁን ነው። አርኩ ብላችኋለሁ ቀለም ደግሞ እንዴት እንደሆነ አሳያችኋለሁ። ያው ውዶች እየገዛ ይሄን እንዳለ ኤክስ ምል ችጋያለችሁ። እንደዚህ ነካው ና ሴ ብለዋለሁ ማለት ነው። ይህን እንደዚህ እያደረኩኝ እዛ ይዛ ሴቪኛው አሁን ቀለማቸው ሁሉም ተነሳ ባይባልም፣ እስቲ አሁን ደግመን እንየው።

ቀለም ማንሳት ስትፈልጉ ማለት ነው። አንዳንዴ ስልክ በጣም ይሞላል፣ ብዙ ነገር አለ። ሰዓትም ሚሉ አሉ። ሰዓት በእርግጥ ቪዲዮ ላይ የሚያጫውቱ ሊሆን ይችላል። እንደዚህ አደርግን ነው። ይኸው እዚህ ያያችሁታ አሁን ሁሉም የለም፣ ማንም ቀለም የለው የለም ምክንያቱም የዋን አንስቼዋለሁ ማለት ነው። የሚወዶች ይህ ሁለተኛ አይኑ እንደዚያ ያደርግ እና አሁን የሁሉም ቀለም ተነስቷል ሴፍ ስላልኩት ማለት ነው። አሁን ቀጣይ ደግሞ የማሳያችሁ እንትን እንደዚህ በቪዲዮ መሀል መሀል እንትን በር እንደምናስገባ ማለት ነው። በር ደግሞ በቪዲዮ መሀል ለአሁን ላይ የምናስገባው ቲቪ ስታዲዮ ወስደናል እዛ እንደዚህ አደርጋለሁ እዛም መላይ ላይ የቪዲዮም

ጭኔ ነበር ግን ያው ትራክ እያረገ ነው ስልኩ። ያው በእንደዚህ ተጭነነው እንግዲህ ላይም ላይም እንደዚሁ ነው አድርገን በቪዲዮ መሀል በር ነበረ። ግን ያው እንደምታስቡ ትራክ ትራክ ያደርጋል፣ ቶሎ እንትን አይልም ማለት ነው። እና በሌላ ስልክ አሳያችኋለሁ። ቪዲዮውን ግን ላይክ፣ ሼር አድርጉ ማለት ነው። ወክን እና እወዳችኋለሁ። ባይ ባይ። እና ያው ስልክ ስለአለገ ነው እንጂ ዞሮ ቀለም የምናስገባው መርም ወርም በእንደዚህ ነው ማለት ነው። በጣም አስቸጋሪ ነው። ትንሽ ትራክ እያረገ ስለሆነ ማስገባት አልቻልኩኝም። በመሀል በመሀል እንግዲህ እሱም ያስገባልናል እኛም ደግሞ ማስገባት አለብን ማለት ነው።